ዛሬ ስለ ጎጃም ትንሽ ላወራችሁ ነው። የጎጃም ሙዚቃዎችን ስለ አንዳንዶቹ ምናምን እንደ ምድን ነው ምድን ነው ይላሉ። ጎጃም ሙዚቃ በጣም ስለምወድ ነው እኔ። የጎጃም ታሪክ ብዙ ተነግሮ የማያልቅ ተጽፎ የማያልቅ ታሪክ ያለው አካባቢ ነው። ተወልጄ ያደኩበትም ስለሆነ፣ ማንነቴም በዛው ስሪት ውስጥ የተሰራ ስለሆነ በጣም የምወደው አካባቢ ነው። ግን ስለ ጎጃም የተጻፈ ምንም ነገር የለም ብዬ ነው የማስበው እኔ። ገና አልተነካም ግን የጎጃም ታሪክ፣ የአኗኗር ሁኔታ፣ የማህበረሰብ ባህል፣ ወግ፣ ስርዓት፣ ሁሉም ነገር የተፈጥሮው የታደለ አካባቢ ነው። እንደሚታወቀው ሁሉም ነገር ቢያንስ በዘፈን ነው የተነካካው ብዬ ነው ማስበው እና ለዛ ነው የጎጃም ዘፈኖች የሆነ ነሸጥ ያደረጉኛና እሰማለሁ። እስኪ ትንሽ ቀንጨባር ላስደምጣችሁ እና ዛሬ ስለ ጎጃም ታሪክ ላወራችሁ ሳይሆን የተወሰነ ነገር አነግራችኋለሁ እና ሙዚቃዎችን የተገባበዝን ፈታያል ትንሽ በአጭር ቪዲዮ ዘና ዘና እያልን እንቆያለን ማለት ነው። ይመቻቸው ያደገች በተድላን በማር በወተት በማር በወተት ገርከሳ ከማኛከው ማሮለላቀም ጎጃም ጎጃም ላል አላ እኔ ምን ያነቃቃል ብትሉኝ ጎጃም የሚለውን ቃል ስሰማ የሆነ ከውስጤ ብድግ የሚያደርገኝ ነገር አለ። አንዳንዶቹ ሰፈርተኛ ይመስላችኋል። አንዳንዶቹ ምናምን ግን ጎጃም የሚለው ሁለ ነገሩ የሆነ የሚያነሳሳ ነገር ነው። የሆነ ነገር አለው ብቻ አላቅ ጎጃም ውስጥ ተነግሮ የማያልቅ ጀግንነት፣ ተነግሮ የማያልቅ ፍቅርና ደግነት፣ ተነግሮ የማያልቅ የማህበረሰብ ወግና ባህል ቱባ የሆነ ብዙ ነገር አለው። የሀዘን ስርዓት፣ የደስታ ስርዓት፣ የአመጋገብ ስርዓት፣ የእንግዳ ማክበር ስርዓት፣ የስራ ባህል ስርዓት ብዙ አይነት ወጎች አሉት። ጎጃም ተዝቆ የማያልቅ ነገር ነው ያለው። ጎጃም በዘፈኑ በዘፈን ነው እስካሁን ድረስ የጎጃም ታሪክ ለመነካካት የሞክረው በዘፈን ነው። በእንደዚህ አይነት ዘፈኖች ስሟቸው እስኪ ያለ የተወሰኑ ቢሆን ላስደምጣቸው አሁን ብዙ ጊዜ እዚህ ጋ ፖስት አደርጋለሁ የጎጃምን ባህል ወግ የሚነካኩ ዘፈኖች እና በነገራችን ላይ የዛ ስሪት ስለሆንኩ የሆነ ውስጤ ስላለ ማንነቱ ውስጤ እንትን ስለሚል ደስ የሚልህን ነገር ራስህ ነገር ላይ ፖስት የምታደረገው እንደዛ ነው። እና በዘፈን ብቻ ነው እስካሁን፣ በሌላ ነገር በታሪክ መጽሐፍትም በሌሎችም ነገሮች በበቂ ሁኔታ አልተጻፈም ብዬ ነው ማስቡ ስለ ጎጃም እስካሁን።

ጎጃም ከብዙ ነገሮችም ባለፈ ለምሳሌ በተፈጥሮ አሁን ጎጃም ላይ ብዙ መስህቦች አሉት። ጎጃም ነው ጮቄ ተራራ፣ አራት መከራከር ተራራ፣ የአባስራት ገዳም ያው ከመንፈሳዊውም እንደው አንዳንዴ የተፈጥሮ ማስገራሚ ነው። ለምሳሌ አባስራት ገዳምን አይቶ የሚያውቅ ሰው ካለ፣ ዲማ ጊዮርጊስን አይቶ የሚያውቅ ሰው ካለ፣ እነ ዲማ ያሉበት አባስራት ገዳም ያሉበት የደብረ ኤልያስ ገዳም ታውቁታላችሁ። ብዙዎቻችሁ ሂዳችሁ የምታዩት በሃይማኖታዊውም፣ እንዲሁም ተፈጥሯዊ የሆነ በቃ ማለት የሚመረመር ሚስጥር ያላቸው መታየት የሚገባቸው ጣና ዜጌ ገዳም፣ ሌሎቹም አባይ ራሱ አሁን እንደ ሀገር የምንኮራራበት ብዙዎቻችን አፍ ላይ የሚነሳው አባይ ራሱ እኮ መነሻው ሰከላ ነው ጎጃም ነው። እና ጎጃም ሚስጥረ ብዙ የሆነ ምድር ነው። ስለ ጎጃም የተዘፈኑ ዘፈኖች ስለ ጎጃም ያልተነገሩ ነገሮችን የሚናገሩም ይመስለኛል። ከዜማው ከይሄ ትክሻን ከሚያነቃንቀው ወኔ ከሚነካካው እንትን ባለፈ የሆነ ታሪክ የሚናገሩ ናቸው አንዳንድ ዘፈኖች ያው ድግግሞሽ ሀሳብ የሆኑ ዲቴይል ተዘርዝሮ መነገር ያለበት ብዙ ሚስጥር አለ በእርግጥ እና ኢትዮጵያ እንደ ሀገር ሰፊ የሆነ ታሪክ ባህል ወግ ሁሉ ነገር ያላት ሀገር ናት እኔ እንደ ሀገር ነው ማስበው በመሰረቱ ግን ደግሞ እዚህ አካባቢ ደግሞ በደንብ ያው ፕሮክሲሚቲው አለ አይደል ይሄ የራስ የሆነ ነገሩ ቅርበቱ ምኑ ስሜቱ ሞራ አንዳንዴ እዛ አካባቢ ሆነ ከማንነትህ ከስሜት ጋር የተቆራኘ ነገር ሲሆን ደግሞ ሞር ተቻረጋል፣ እና ጎጃም ብዙ ነገር ነው። ለማንኛውም ስለ ጎጃም ታሪክ በዚህ ጫጭር ቪዲዮ ልነግራችሁ ሳይሆን አንዳንዴ ዘፈኖቹን ምናምን ስፖስታስታቸው አንዳንድ በውስጥ መስመሮች አንተ ምንድን ነው ሰፈርተኛ ነህ እንዲ የሚሉ አሉ። እና እኔ ሲጀመር ጎጃም አካባቢ ኢትዮጵያዊነት የሚሰበከው ሰፈር ምናምን የሚባል ነገር የለም። በተወልጀ ባደኩበት አጋጣሚ ለምሳሌ ልዩነትም እንዳለን እንኳን ያወቅኩት ዩኒቨርሲቲ ከገባው ከዛ በኋላ ነው እንጂ እኔ ኢትዮጵያዊነት እማውቀው እና፣ ዞሮ ዞሮ ግን ማንነትን አፕሪሺት ማድረግ በራስ ማንነት፣ በራስ የአካባቢ ወግ ባህል በምንም አይነት መንገድ ሳትሸማቀቅ ራስን ኤክስፕረስ ማድረግ ይሄ በራስ መተማመን ነው ኮንፊደንስ ነው። ስለዚህ የሚያሳፍርም እንግዲህ የሚያስደፋም ታሪክ ይህ ኋላ ቀር የሚያስብልም ሌላም ነገር ታሪክ ማንነትም የለኝም እኔ እንደ ሀገርም እንደ አካባቢም። ስለዚህ ጎጃሚነቴ በጣም የሚያኮራኝና ደስ ይለኛል። ከዛ ሲያልፍ ደግሞ አማራዊነቴ፣ ከዛ ሲያልፍ ደግሞ ኢትዮጵያዊነቴ። በእነዚህ ሶስት ምሰሶዎች ውስጥ ነው የምኖረው። ምንጊዜም ቢሆን ማንም ግለሰብ ተነስቶ ችግር ስለፈጠረ የትኛውም መንግስት አገዛዝ ስርዓት ችግር ስለፈጠረ ሀገሬን አካባቢን፣ ወይም ሌላውን ማህበረሰብ አልገፋም፣ አልጠላም። እኔ ምንጊዜም ቢሆን በራሴ የምኮራ፣ በሀገሬ የምኮራ፣ በአካባቢ የምኮራ፣ በብሔር ማንነቴም የምኮራ፣ በሁሉም ነገር የምኮራ ኩሩ ሰው ነኝ ብዬ ነው የማስበው ራሴን።